ሌሊትም ሙሉ እመቤታችንን ሲያዘምሩት ያድራል። ማርና ወርቁ እያለ ሲዘምራ የት ያየን፣ እግዚአብሔር ይስጣችሁ አዘምሩት። አረ ለነሱስ እኔ አንበሳ ሁሉ ሰጣለሁ። እሱም ጴንጤዎቹን ካዘመሩልኝ ኦርቶዶክሶች እኔ የፈለገ ገንዘብ ሰጣቸዋለሁ። መንዝሬ ራሱ እንዴት ደስ እንዳሉኝ። አባታችሁ ለብር ብላችሁ ለብር ሲሆን፣ ስማ ይሄ ብር እኮ የማያደረገው ነገር የለም። ኤኒዌይ ስማቸውን ኦልሞስት እየጠራችሁ ስለምታውቁት ጉቺም ትጽፋቸዋለ ጠቅላላ ወላችሁ ምንድነው መሰላችሁ፣ ትጽፉልኝ እዚህ ቲክቶክ ላይ ጌሞችና ሰጪዎች ደግሞ አፈር ልብላላቸው። ከሰላሳ ሌብል በላይ የሆኑትን ጊፍተሮች ጽፈን የጠፉን ካሉ ጸበል፣ ናቸው አንዱን ጸበል ስላገኘ ነው ነው የጠፉ ከአርባሌ ብል በላይ ሆነው ከጠፉ ጸበል ውስጥ ነው የሚገኙት። ከድሮ ጀምሮ አሁን አንዴ ነው ዘመድ አለ የሚሰጥ። የት እንደሄደ ጠፋሱ የት እንዳለ አፈር ልብላ። ጸበል እንዳይሆን አይተና አናቅ ቡጣ ስሙን ጻፊውማ እንዴት እንዳሳዘነኝ የት እንደሄደ አላቅ ይሄ የእኛ ቤቱን አይደለም ብልሽ ሌላ ያኛው የድሮ ለኔ ለአይቼ ማላቀው ጊፍቴ ሰጠኝ፣ ለበርዝዴ የት እንዳላለ ነው። መቶ አቅም ቲክቶክ ላይ አሰር ደብላ ፀበ ሊሆን እስቲ፣ ፀበል ስትሄዱ ካያቸው ቼክ አድርጉ። ሳዲ ፀበል እኮ ስለተገኘ ነው። አንድ ልጅ አንድ ጊፍተር። ሲሪየስ፣ ቀልድ መስሎሻል? ኖ ኖ ሚሊ አይደለም። ሚሊ ይቅርብ ከሚሊ በፊት እዚህ ቤት ጊፍተር የነበረ ነበር ጠፋይት እንዳለ አይታወቅ ሚላ ጠፍቷል እንዴ ሚላ የለም ሚላም ከሌለ ጉድበል ጎንደር ነው ዘንድሮ የለም እንዲ አሁን እሱ እኔ አይቸው አላቅም የለም አለ ጻፍ ውስጥ የሰጣቸው የፈልጉት እውነትሽን ነው ሮሜ አክሊሉ ተጠርቷል ልጅ ስም ጠፋ። ጉሩም የጸበል እንደ አርባ ምናምን ሌብል ስንት ሚሊዮን እንደሆነ ሰምተሃል? እንዳሰማ ብዙ ሚሊዮን ነው። ትዝ ሲላቸው የሚገዛው ቤት ትዝ ሲላቸው እንዳለ ጭሮ እኮ እንትን ገቡ፣ ጸበል ገቡ። ይህኔ እናቶች የኔ ሰላሳ ስምንት ሌብል ራሱ አንድ ሚሊዮን ምናምን ነው አላለኝ? እኔ መሆኑን ባቁም እንደሰራ ሰጣቸው ነበር። ለደሃል አልሰጥም እንዴ? ምንም እኮ የሆነ ቤት ለመግባት ትር ስታደርገው የኔ አይደለም፣ አኔ የሚሰጡኝ እነሱ ናቸው። አንስቼ ትር አው ሻዶ ሻዶ የሚባል ምንም ሳላውቀው የአዲስ አበባ ልጅ ነው ያወረደልኝ ጊፍት። በእልሜ ራሱ ይመጣል ጊፍት ቲክቶክ ላይ ያለው ጊፍት ሁሉ ላይ ላይ ያዘነበበት በርዝዴ ነው ብዬ እንደቀልኮ ነው። ነገ በርዝዴ ነው እስቲ ፀጉር የምታሰሩኝ እስቲ እንዲምትሉኝ ያልኩ ስቀልድ መብርሃንን ሻዶ አፈር ንብላ የት እንዳለ አላቅም። እርግፍ አርጉ ቲክታክ ላይ አለ። አንበሳው፣ ነብሩ፣ ዝንጀሮ፣ ምኑ ምኑ ሁሉንም አውረድ። ለመጀመሪያ ጊዜ በጊፍት ያስደነገጠኝ እሱ ነው። ሻዶ አፈር ንብላለን የሻዶ ልሆንልህ የት እንዳለ ሻዶዬ አዩ ኦኬ እኔ እኮ ያሳዝሞኛል። ቡጣ ሚላስ ሳለ ስቲ ቼክ አርጉ። ሚላስ አጥፍተው ከጠፉ ጸበል ናቸው ተብሏል። ቼክ አርጓቸው፣ አሳብዷቸው ሰጥተው ሰጥተው ጠፉ። እዚህ የነበሩት የጠፉ ጸበል ናቸው ተብሏል። ቼክ አርጓቸው መስማ በሚሊዮን

በእድሜ አለ። እሺ ምንድን ነው የምላችሁ፣ በእድሜ አይደለም። አሁን ካናገራችሁ እንዴት ነው ስትጠሩ እንኳን አለ። አንድ ሰውዬ ስለ ደሃ የተናገረው ቆይ፣ እነግራችኋለሁ። ድሀ አፈር ልብላ፣ ደሃ አንቱ ሳይባል ያረጃን ነው የሰማሁት እንትን። እውነታቸው እኮ ነው። ድሀ ኮንክ ስብሰባ አይጠሩም። ደሃ ኮንክ ምን አምር ብታወራ አሉ ውሸቱን ነው፣ ቢመሰክር ውሸቱን ነው። ሀብታም አያስቅም እኮ ሀብታም ወሬ እንደዚህ ብዬ እንዲህ ዳውድ ምንም እኮ አያስቅም የሀብታም ወሬ እግዚአብሔር ነው ምላት አያስቅም። ሀብታም ገና አውርቶ ሳይጨርስ ዳው እኮ ስንት የሚያስቅ ነገር ነግሯቸው እንዳይስቁ። ሀብታም ሲያወራ ያምራል። ቢጠራ ልክ ነው። ሽምግልና ቦታ የሚጠሩት ቅሌታም እኮ ናቸው። ይኔ ሶስት ሴት ቡሽማ እንዳለው እየታወቀ ሀብታም ስለሆነ ብቻ ሽምግልና እንትና ቢገኝልኝ ተብለው ሀብታሞች ነው የሚጠሩት። አለዋ ገንዘቡን የሚጮኸው የሚፈሩት ገንዘቡን ነው። ሽምግልና ላይ ጉልመም ጉልመም ጉልመም እያሉ እንደዚህ ቦታ ሲጠራ እነ እንትና ይጠሩ። በተለይ ደግሞ መኪና ቤት ይቺ የሰባት የስምንት ሚሊየን ብር መኪና ኢትዮጵያ ውስጥ ካለ ሰርግ የምትጠራው ምንም። እኮ አንድ ቀን በጓደኛ መሀል እንዲህ አልካት፣ ሰርግ በሰርግ ጥሪ ይጨናነቃሉ። ለምን? አንተን ሳይሆን መኪና ነው የጠሩት። መኪና መኪና ኢትዮጵያ ውስጥ ምርጥ መኪና ካለክ ሰርግ፣ ማንኛውም ሰርግ ላይ ጥሪ አንደኛ። ነገ ሊያሾ ወዳ መሰላችሁ? አልበላም አልጠጣም ብላ ቤት ሳትገዛ መኪና የገዛችሁ ቤት መኪና ካላችሁ ውጭ ያለውን ቤታችሁ አልጋ ስር ትደር መኪን ልትደር ምን ላይ ትደር ምን ትደር አይታወቅም። መኪናህን ነው የሚያዩት። አየዋችሁ ለም መሰላችሁ፣ እግዚአብሔር ምስክሬ ነው የምላችሁ። የሆነ ሆቴል ሄድን ፋይፍ ስታር ሆቴል ነገር ነው ሄድን ለሆነ ጉዳይ እና በአጋጣሚ ሆኖ የስራ መኪና ነው የያዘችው ከኒጋ የነበረችው እንደዚህ ትልልቅ የአበባ እንትን ያላት እርሻ እና ስትሄድ ይሄ ለስራ የሚመቻትን መኪና ነው የያዘችው። በዛው ነው ሰዓት ስለሌለን ሄድ ነው። ከዛ እዛ ስንሄድላችሁ ለእኛ ፊት ለፊት ማቆም አይቻልም፣ ውስጥ እንትን ውስጥ ፓርኪንግ ገብታችሁ አቁመዋለን እንዳለ። እኮ ፊት ለፊት ቦታው ፍሪ ነው። ከዛ ለምን ስንል ይሄ አልጋ ለያዙ ብቻ ነው እዚህ ጋ ማቆም የሚቻለው አሉ። እሺ ብለን መኪናውን እኛ ውስጥ ገብተን አቆመን። ከዛ የእኔ ካዝኔ የት ነው ያለሽዋ የት ነው ያለሽው አለች። እሚርቀን ነው እዚህ ሆቴል ነን ምናምን ስላት መጣችሁ? እዩ ብላ እንዴት ቶሎ መጣችላት አለሁ። ፊት ለፊት ፊታ ቆማ መጣች። እንዴ ካዝኔ ናት። ሆቴል አልያዘችም ፊት ለፊት አስቁማለች። ለምን መኪናዋ የሷ ነው የስምንት ሚሊየን ነው ፊት ለፊት አቁማለች። ከዛ ገረመኝና እንዴ ፊት ለፊት አቆምሽ? ምን ችግር አለው? ሁሌ እኮ ፊት ለፊት ነኝ። ሰውየው እኮ ለኛ አይቻልም አልጋ ላይ ያዘ ነው እዚህ ጋር ያለው አለን። አይሮሚኝ አገር እኮ እንዲህ ነው ነው አምኖ አነ ይሮማን ተሰማ ዝም ብለ ወጣሁ። ወጥቼ እንጄ ለምንድነው እኛን ውስጥ አቁም ያለው? ለምን ይህን መኪና አስቆምካት አልኩት። እንዴት አለኝ ለምን አቆመች እሷ አልኩት። አልጋ ሊያዘችም እህቴ ናት፣ እህቴ ናት እችኛዋ፣ እህቴ ናት ይቺ ስራ መኪናን የያዘችው እችኛዋ፣ ደግሞ መኪና ነው ምትነዳው። አልጋ ሊያዘችም ለእኛ አልጋ ላይ ያዘ ነው የቦታ ብለህን፣ ለምን እሷን እዚህ ውስጥ አስቆሟት? ለምን በመኪና ቲፕም የሚሰጧቸው እነዚህ አይነት መኪና የሚነዱ ስለሆነ እነሱም ስራቸው ነው። መጨረሻ ላይ ረ ሮማን ረ እነዚህም እኮ በዚህ ነው፣ በቲፕ ነው የሚኖሩት። ከዛ ሲሉ ያው ስታስረዱኝ አራዳ ነኝ በሚለው ምስኪን ደሃም ሚብላ ሮማን የምን አቃጣሪ ነኝ ብዬ ስድስት ይመቾት። ግን ያው እኔ ሁለቱም መቶቼ ስለሆኑ ተናድጄ ነው። ግን ይመቾት፣ ጆከሪዬ ነው። ይመቾት በሚለው አለፍኩኝ። ለሀብታም ማንም ያጎረጉዳል። ድሀ ትከሻውም እንዴት ብሎ ምን በልቶ ይስፋ ትከሻውም የሚደርበውም ጋቢ የሳሳች ናት። ማን ይጠራዋል? ሀብታም ከሆናችሁ ስብሰባ አማቂ እናንተ፣ ሰርግ አማቂ እናንተ፣ ሽምግልና ተጠሪ እናንተ፣ ሳታወሩ ዝም ብሎ የሚሳቅላችሁ እናንተ። ለሀብታም የሚያሽቃብጥ እግዚአብሔር ብቻ ነው የሚያሽቃብጥ ለሀብታም። ሀብታም መጽሐፍ ቅዱስ ላይ ሀብታም ገነት ከሚገባ መርፌ በዞን ቀዳዳ ቢያልፍ ይሻላል ብሎ መጽሐፍ ቅዱስ ላይ ስላስቀመጠ እንጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ሁላችንም እኩል ነን። ሀብታም ሲያወራ ምንም የማያስቅ እንደዚህ ብዬ እንደዚህ ብዬ ሲል አንተ ምድረ እኮ ትንሽ እኮ ከእሱ ጋር ሊደርስ ትንሽ የቀረውም ሳይቀር ምንም የማያስቀ ወሬ እኔ እንኳን ሊያስቀኝ ፈገግ ያላስባለኝን አንድ ላይ ተሰብስበው ምንም አያስቅም። የሰውየ ወር ሀብታም ስለሆነ ብቻ ይስቃል። ከእንደዚህ አይነት እግዚአብሔር ይሰውራችሁ። የሚያስቃቸው እነ ሺህ አላሙዲን እግዚአብሔር የሚያስቃቸው ሰው ሁሉ ነበር ስራው። እነ ሺህ አላሙዲን ሲያወሩ መሳቅ ስቁ። የሱ ሳቅ ሙዚቃ አለው። የሀብታም ሳቅ የሚስቅ አምጥተው የሚያስቃቸው ሁለት ሰው ከግራጎና አለ። ሺህ አላሙዲን ፈሱም ቢፈሳ ራሱ ይስቃሉ ቁጭ ብለው ታብረውት